ምንም ከብዙ ሥቃይ መከራ መሃል አግኝቼሻለው እወድሻለው። ከብዙ ሥቃይ መከራ መሃል ፈትኜሻለው እወድሻለው። የበኩር ፍቅር አለሜ የልጅነት ህልሜ። ሰላም ሰላም ውድ ቤተሰቦች እንደምናላችሁ። ዛሬ እኔን ስታዩኝ አይ ቲንክ ትንሽ ቅር ሊላችሁ ይችላል። ግን ያው እስካሁን ድረስ የተፈጠሩትን ነገሮች እያየን ነበርና መምጣት ይኑርብኛ ይኑርብኛ አላውቅም። ግን እስቲ ምናልባት ትንሽ ችግር መፍታት ከቻልኩኝ ብዬ ነው እና ከዛ ቀን በኋላ ምን ያልመጣ ምናምን ብዬ ነበር። ግን ቤዛም በጣም እየተጎዳች ምናምን ስለሆነ ለእሷም ስል እና ደግሞ ኤፋም እንደሚወዳት ምናም ስለማቅ ማለት በብዙ ነገሮች አይቻለው ምናም ሲለምናት ምናም ስላየው እሷም ሁለቴ አይ ቲንክ ሁለት ጊዜ ምናም ተጨቃጭቀዋል። እና አንድ ላይ ለምን አናረጋቸውም ብዬ ነው። ገባችሁ? አንድ ላይ ሁለቱም ሆነው ምንም ነገር ህይወታቸውን እንዲቀጥሉ ማለት ነው። ከመሀላቸው ያለውን ይሄ ያለ መግባባቱን ሁሉንም ነገር ፈተው አንድ ላይ መሆን እንዲችሉ ነው የምፈልገው። ቤዛ አይ ቲንክ እኔን ትንሽ ስለምትሰማኝ ነገሩን ማስተካከል ይመስለኛል፣ ግን አላቀም። ቤዛ በጣም ተጎድታለች ነገርና ምን እንደሚፈጠር አላቀም። ኤፋ ጋም ደውዬላታለሁ፣ ቤዛ ጋም ደውዬላቸዋለሁ፣ ሁለቱን ጋም ደውዬላቸዋለሁ። ሁለቱን አግኝተን እናስታርቃቸዋለን። በመሀላቸው ያለውን ነገር ምናልባት ምን በጣም የሆነ ችግር ካለ እሱንም እንጠይቃቸዋለን። ሁለቱንም ከሁለቱም ሳይድ ማለት ነው፣ ከቤዛ ሳይድ ያለውን እንትን ስለማቅ ከኤፋ ያለውንም ሳይድ። አንዳንዴ ከሁለት ሳይድ ስታውቁና ከአንድ ሰው ሳይድ ስታውቁ የተለያየ ነውና፣ ቤዛ ሳይድ ያለውን ነገር አውቃለው፣ ግን ከኤፋ ሳይድ እንትን አደለም። እና ደግሞ ጥፋቱን አምኗል። ሰው ደግሞ ጥፋቱን አምኖ ከተጸጽቶ ይቅርታ ለመጠየቅ እንደዚህ እንትን ካለ ይቅርታ መቀበል አለ። ይቅርታ መቀበል በጣም ትልቅነት ነው። እና ይቅርታ ጠያቂም ተቀባይ ትልቅ ቦታ ነው ያላቸው እና ሁለቱን አንድ ለማድረግ እንሞክራለን። የኢፋ ኦልሬዲ ይቅርታ ጠይቀዋል። በጣም ተጸጽቷል። አይ ቲንክ እንግዲህ በኋላ እንደዚ አይነት ነገር ውስጥ የሚገባ አይመስለኝም፣ የሚደግመው አይመስለኝም። ቤዛ ይህንም እንደምታውቋት ነው የተረጋጋች ሰው ነች ምናምን፣ ነገር ግን አሁን ትንሽ በጣም እየተረበሸች ነው። ገባችሁን? ኳ ስታወራኝ የሆነ ትንሽ የመረበሽ ምናምን ነገር አለና እሱን ነገር እስኪ ችግሩን እንጠይቃለን እና ውድ ቤተሰቦች ሁለቱንም ጠርቻቸዋለው። እስኪመጡ ድረስ እንጠብቃለን። ከዛ ደግሞ ይሳካልኛል ብዬ አስባለሁኝ። ቤዚኔ ስለምትሰማኝ ይሳካልኛል ብዬ አስባለሁኝ። ወዳቸዋለው። አንድ ላይ ቆዩ፣ ይሳካል። በሉ ደግሞ ሄሎ። አዛ ፍሬንድሽፕ ላይኛው

ቀለመደብ ማቋ በጣም ውብ ነሽ አንቺ፣ ጽጌረዳ ጽጌረዳ ነሽ ለእኔ። አስደሳች እያዩሽ ይለፉ ሁለቱ ዓይኖቼ፣ እጹም ባንቺ ነው መንፈሴ የሚረካው። ጽጌረዳ መልክሻቤ ቦሲፈካ ባንቺኖ መንፈሴ የሚረካው ሆይ ሆይ።

ለምን ባለፋው ነው? ከእሱ ሌላ ምን አይነት ሰው ትያለሽ? ያለውን ነገር ፊክስ አርግሽ መቀጠል ነው እንጂ ትክክል አይደለም። ምን እኮ ትክክል ነው የተሻለ በቃ ያለውን ሰው የተሻለ ማድረግ ነው እንጂ ሌላ አዲስ ሰው ምናምን ምንም እንትን። እሱ ደግሞ ይቅርታ ከጠየቀ ከፀፀቱ እንትን ካለ ምናምን ነገር ተጫዋች ይቅርታ ጠይቅና አልተደስቸው። አይ እኔ ምንም ለእንደዚህ ነገር እየጠረፈኝ አልመሰለኝ። እንደ እኔ ደግሞ የማይሆን ነገር ውስጥ አልፈጥሽም። እና መስማት ያለብሽ ነገር መስማት ያለብሽ ነገር ደግሞ

ያጠፋል ብዙ ነገሮችን ሊያበላሽ ይችላል። አይ እያገናዘበ ማጥፋት ነበረበት። እንደ ሰው እኮ ዝም ብሎ ይጥፋታ ያጠፋው። አይ እኮ ዝም ብሎ ያጠፋል። አያጠፋም እኮ አይደለም። በቃ ይልሽ ጥፋት እኮ አጠፍቷል። ግን በቃ አንድ ድል እንትን በይና፣ አንቺም ትወጂዋለሽ። ምን ይወድሻል። እሱንም እንዳየሁት ይወድሻል። አንቺ ብሎ ነው በጣም ብዙ ነገር። አይ ቲንክ አሁን እያረጋ ያለውና ሰው፣ አንቺ ደግሞ ያለውን ሰው የተሻለ ሰው ማድረግ ነው እንጂ እንደገና እንትን ማለት አይደለም ገባሽ አንቺ ሰው ሰውኮ በዚህ በዚህ መንገድ ይባል አይደለም እንዴ? አይ በብላት ነገር ላይ ምንም ማውረት አይጠበቅብኝም። ሲጀመር ቅርታ ይቅርታ ማድረግ አልፈልግም። ባለፈውም ተናግሬ ያለውም እኔ ደግሜ በቃ በሱ መጎዳት አልፈልግም ዳ አይደል? ጉዳይ አይደለም። በቃ ጥፍቷል። ጥፋተኛ ነው እኔ ሰላም ዲና ኤፋ እኔ የጠራችሁ ለምን መሰላችሁ ሁለታችሁንም ሳታውቁ የጠሯችሁ እንድትታረቁ ነው ማለት ያለውን ነገር ፈታችሁ በስነ ስርዓት ተረጋግታችሁ አውርታችሁ ይቅርታ መጠየቅ ያለበት የሚቀርታ ጠይቆ የተበዳደላችሁትንም በደንብ አውርታችሁ ይቅርታን እንድትባባሉ ነው ትነር ሁለታችሁንም የጠሯችሁ እሺ መጀመሪያ በጣም አመሰግናለሁ አንተ እሷንም እንዳገኘት ስለረከኝ ይህንንም ሀሳብ ከአንተ ይመጣ ብዬ ደግሞ ጭራሽ አላሰብኩኝ ነበር። ምክንያቱም የተፈጠረው ነገር ስለተፈጠረ ሀሳብ ከአንተ ይመጣ ብዬ አላሰብኩ ነበር። በጣም ትልቅ ልጅና አስተዋይ ልጅ ስለሆንክ ነው ይህ ነገር ማሰብ የቻልከው እና በመጀመሪያ ለአንተ በጣም አመሰግናለሁ። ሀሳብ በማሰብ ግን ይህንን ሀሳብ መጀመሪያ እኔ አቅርቤላት ነበር። ይቅርታ ጠይቃት ነበር። ያጠፋሁት ነገር በሰዓቱ አላወኩኝም ነበር፣ ግን ከተወሰነ በኋላ ገባኝ ያጠፋሁት ነበር። ያ ነገር ደግሞ ጸጽቶኛል። መደረጋ የለበት ነገር ነው ያደረኩት፣ ደግሞ እዛችን ማድረግ የለብኝ ነገር ነበር ያደረኩት። ሰውኑ ደግሞ ማያጠፋ የለም ነሳለት አጠፋለሁ። ጥፋት ከገብኩ እና በጥፋት ነው ከተጸጸትኩ ዋናው ነገር እሱ ነው። እኛ ፈጣሪ አይደለንም። ጥፋት ዋናው አጠፋው እኔም እንደዚያ ነበር እያደረኳት የነበረው። እሷ ግን እኔ ይቅርታ ለመቀበል ፍላጎት የላትም። በቪዲዮ ላይ ካላየህ ይቅርታ ጠይቄ ነበር። አሁንም ቢሆን እኔ ከእሷ ጋር መታረቅ ነው የምፈልገው። አንቺ ግን እኔን መስማት አቆምሻል። እግዚአብሔር እሺ እሱ ለምን ደረሰ? ላንቺ። እሺ እኛ እኮ ማውራት ነበረብን አይደለ? እሱን ጠርቻለሁ ማለት ነው አይደለም። በቃ እኮ አውርታችሁ እናንተ እንትን ብላችኋል። ምንም የተለየ ነገር አይደለም። በቃ ገባሽ። መስማት አለብሽ። መቼም የማይሆን ነገር ላይ አልጥልሽም። ገባሽ። በቃ አንድ እድል ስጪ። ሰው ልጅ ነው አጥፍቷል። ይቅርታ እየጠየቀ ነው። ከአንድም ሁለት እየጠየቀሻል። ከስተቱ ተምሯል። ተምሬያለሁ ይቅር በይኝ እያለች ነው በሰው ፊት አይደለ ሰው አንቺ ደግሞ ይቅርት ይቅርታ ልብ ሊኖርሽ ይገባል አይደለ፣ ሰው ሆኖ የማያጠፋ የለም የለም። ሰው ትንሽ እንኳን አውሩና ለመግባባት ሞክሩ። ገባሽ ለአንቺ ለሱ የሚቀርበው የለም ለሱ ለአንቺ እንደንዳንቺ የሚቀርበው ሰው የለም። እኛ በኋላ ምንም እድል የለንም ማለት አውርተንበታል። ብዙ ጊዜ ኮርትን። ሌላ ሪሌሽን ውስጥ ቢገቡም ሁለታችሁም በቃ የተሻለ ነገር ወይም የምታፈቅዱ ምናምን ቀን የሚያስጠላ እንደገና ነው የሚሆነው። ቢያንስ ትተዋወቃላችሁ እናንተ ገባሽ። እና ያለውን ነገር አሻሽሎ መሄድ ነው እንጂ የሚያስፈልገው እንደዚህ ወደዚህ ምናምን ማለት አያስፈልግም። ዋናው መጻዛሶ ነው። ሰው ልጅ እንደጋል ሊሆን የሆነ መጋየ ባይዘው እንደዚህ እንደዚህ አይነት ሁኔታዎች ናቸው በጣም ፍቅር የሚጨምሩት ገባሽ። ይሄ ነገር ሀፕን ባያረግ ኖሮ ሁለታችሁ እንደዚህ እንትላችሁ ልትሽሉ ገባሽ። ሁሉም ነገር ለበጎ ነው የሚባለው ለዚህ ነው ገባሽ አይደለ። ኖርማል ነበረ እንትናችሁ እና አሁን ሁለታችሁን ፊሊንግ እንዳላችሁ ምናምን የተረዳችሁት ገባሽ። ሰው ለበጎ ነው ይሄ ነገር እና እሱን ነገር ደግሞ አክሴፕት አድርገሽ አንቺም ይቅርታ ጠይቅ ተቀብለሽ የሚሻሻለውን ነገር እያሻሻልሽ እሱም የሚያሻሽለውን ነገር እንትን እያለ መቀጠል ነው እንጂ ያለባችሁ እሱም ሌላ ሰው ጋር ብሄድ አንቺም ሌላ ሰው ጋር ብትሄጂ ምንም ጥቅም የለም። ገባሽ? ምክንያቱም በቃ ሌላ ጸባይ፣ አዲስ ጸባይ፣ አንተም አዲስ ባህሪ ያላት ምናምን ምናምን ጋር ነው የምትሄዱት። ገባ? ይሄን ነገር ትልል ይችላል፣ ግን ያለውን ነገር ፊክስ አድርጎ መሄድ የተሻለ ነው። ገባሽ? ደግሞ ሳይፈተን ደግሞ ፍቅር ምናምን ይላል። በሆነ በሆነ ነገር ይፈተናል ሰው። እሱን ነገር ኮንሲደር አድርጉና አውሩ። ከፈለጋችሁ ብቻችሁን ማውራት ትችላላችሁ። አይ እኛ ምንም አናወራው በዚህ ፍቅረ እዚህ ያብቻችን ምንም የምናወራው ነገር የለም። በመሀላችን አንተ መግባት አሪፍ ነገር ነው። ምክንያቱም አንተ ለእርቅ ነው የገባው። ብዙ ሰዎች አሁን ላይ ለማጣላት፣ ምንም ለማድረግ ቢገውት፣ አንተ ግን ለእርቅ ስለገባህ ከመሀላችንም ነው እንደማሪፍ ሆነና፣ እኔ ምንም ምነው ነገር የለም ፍቅር ምክንያቱም ከዚህ በፊት ብዬ ጨርሻለሁ። የቻል ቁጥር አውቃለሁ ጥፋተኛ እንደሆንኩኝ። በቃ ጥፋት ሰርቻለሁ፣ በቃ መደረግ የለበት ነገር አድርጌያለሁ። በሰዓቱ ቤዛ የሚያስከፋት ነገር አድርጌያለሁ። አሁን እሱን አልካድኩም። ጥፋት የለብኝም ማለት ነው እያልኩ ያለሁት ግን፣ ጥፋቴን አመኛለሁ። ያ ነገር ደግሞ አልደግሞም፣ የመጣውን ነገር አልደግሞም በዛ ነው ይቅርታ አድርግልኝም እያልኳት የነበረው። እሷ በጣም የከፋት ለምርጫ ውስጥ ተቀባው በሚለው ነገር ነበር። እኔ እንሷ ምርጫ ውስጥ ማስገባት ፈልጌን ሳይሆን በሰዓቱ ማደርገው ነገር በጣም ግራ ስለገባኝ እና ያ ነገር ብቻ በጣም ጥፋት ነው። ከሷ ምርጫ ውስጥ መጣታ አልነበረብኝም። ምርጫ ውስጥ መትገባ ሴት አልነበረችም ቢዝና አቃሎ ጥፋት ሰርቻለሁ። የምሬን እግዚአብሔርን፣ በጣም ጥፋት ሰርቻለሁ። ማዳግም ጥፋት ሰርቻለሁ። ግን ያ ጥፋት ደግሞ ገብቶኛል። አንቺን ማሳዘንም ሆነ አንቺን መበደል ደግሞ አንቺን ምርጫ ውስጥ ማስገባት አልነበረብኝም። በጣም የምትፋት በላይ ነው። አንቺ ምርጫ ውስጥ የምትገቢ ሴት አይደለሽ። በጣም ደስ የምትወደጂ ጸባይ ሁሉ ነገርሽ ደስ የምልጅ ነው እና የሆነ ሴጣን ሀሳብ ነው በሰዓቱ። ይቅርታ አድርጊልኝ። ለመጨረሻ ጊዜ ቢያንስ አንዴ ብቃ አንድ ድል ስጪው እ ቤዛ ይቅርታ አድርጊልኝና ባይዘው አሁን የምትወስኝው ነገር ነው ወደፊት በጣም ትልቅ ነገር ያለው ለእድሜሽ፣ ለሁሉም ነገር ለህይወትሽ። የወሰንኩት ነገር የለም ቆይቷልሽ አይደል

ይሄ ለምሮ ግን እንደዚህም ቱ በቃ ነገር ይቅርታ ነገር ቢዚ ነው አይደል? በቃ ይቅርታ እኮ በኋላ እኮ የምታረጉትን አርጉ። በቃ ገባሽ አይደል? ቤተክርስቲያን ምንም በይ ገባሽ። እናንተ የምትቆጣጠረው እራሳችሁ። ግን አሁን ቢያንስ ከዛ ተጠያይቁ፣ አውሩ፣ ወደ ድሯችሁ ምናምን ተመለሱ። ተጓሽ ለታሪክሽን ዛሬም ደስ ትሆኑ ነው የሚያምርባችሁ። ገና እንደተገናኘን ያው በጸብ ነበር። ምንም ነገር ቢገባም በማውራት በመወያየት አንተ የምታረገውን ነገር ወደፊት ለአላ የምታረገው ልም ያሰብከውን ነገር አንችም እንደዛው ትቆሽ የሆነ ሰው የምታገኙትም ካለ ምናምን ነገር እየተነጋገራችሁ በስነ ስርዓት ካረጋችሁት ምንም እንትን አይልም። ከዛ ደግሞ መሀል ላይ ሰው ምናን አለማስገባል። ምንም አሁን ላይ ሰው ትገኝ አለ ለማለያይ ተወድለውን ነገር በደንብ አስተውላችሁ ምናምን ነው መቀጠል አለባችሁ። ላይክ የሆነ ህይወታችሁ ሙሉ የምትፈላለጉ አይነት ሰዎች ከሆናችሁ ማለት ነው። ገባሽ? ለቀልድ ምናምን ቢሆን ማንንም ማወራ አላወራም፣ ግን ሲሪስ አድርጋችሁ እስከያዛችሁ ድረስ በደንብ ፎከስ ማድረግ አለባችሁ። ገባሽ? በጣም ብዙ እንትን ቢላንች የሚፈልግ ሰው ሊረብሽ ይችላል። እሱን ለሚፈልግ ሰው የሚጠላችሁ ሰው በጣም በመሀላችሁ ገብቶ ሊበጠብጥ ይችላል። ነገር ምናምን እሱም ነገር በደንብ ማስተዋል አለባችሁ። ከቤዛ ጋር ስላስታረቅኝ እሷን ማጣት አልፈለገም ነበር። በጣም ነው መወደት። አንዳንድ ነገሮች ሊያናደዱ ይችላሉ፣ አንዳንድ ነገሮች ሊያስከፉ ይችላሉ። ግን እሷን ማናደድም ሆነ ማስከፋት ምንም አልፈለግም። ምክንያቱም እሷን በጣም ነው ከእሷ ጋር መለያየትም ሆነ ምንም ነገር አላስብም። እሷ ጋር ጊዜ ማሳለፍ ነው አሪፍ ጊዜ፣ በቃ ደስተኛ ሆኜ መኖር ፈለገው እና አመሰግናለሁ። አንተም አረ አመሰግናለሁ

በጣም ደስ ብሎኛል ያሉላታችሁ አንድ ላይ አንተም ከተመሳሳይ ጥፋት ጋር ጠፋህ እንግዲህ አይ በደንብ አውሩ እናንተ ብቻችሁን አውሩ ዋናው የምታረቃችሁ ነው ደስ ብሎኛል በጣም በጣም እናመሰግናለን አንድ ቀን ደግሞ ራት ጋብዛችሁ አንተም ባለበት እኛን ጋብዛ

እና ውድ ፋሚሊዎች እንግዲህ ሁላችሁም የኔ እና የቤዚ ደስታ የምትፈልጉ ሰዎች አንድ ላይ መሆናችን የምትፈልጉ ሰዎች እንግዲህ ያው አንድ ላይ ሆነናል። ቸሩ መድኃኒዓለም በሱ ፍቃድ እንግዲህ አንድ ላይ ሆነናል ማለት ነው። እንግዲህ ካሁን በላይ የሚለያየን ሴጣን ከአጠገባችን ዞር እያደረግን ወደፊት እንሄዳለን ማለት ነው። እንግዲህ ፋሚሊዎች ደስታዬ በጣም ብዙ ስለሆነ እንግዲህ ሌላ ቀን በደንብ እንጫወታለን፣ ከእናንተ ጋር በደንብ እናወራለን። ዛሬ ግን ከቤዚ ጋር ብዙ ነገር ማውራት ያስላለን ከቤዛ ጋር ላውራና ከእናንተ ጋር ደግሞ ሌላ ቀን በሰፊው እናወራደን። ወዳችኋለሁ፣ አትወጃችሁም። እኔም በጣም ወዳችኋለሁ። በጣም ነው ማከብራችሁ። በእያላችሁበት ቦታ ሰላማችሁ ብዙት ይበልልኝ። አሜን፣ አሜን፣ አሜን። እና ፋሚሊዎች ሌላ ቀን እስከምንገናኝ ቻው። ከቤዛ ጋር አንዳንድ ነገር ላውራት። አረ ታወሪያለሽ። በጣም እናውራለን፣ እናውራለን። ከካሜራ ጀርባ ሰላም ቆዩ።